እኔ አሁን የአፈር ማዳበሪያ ሲዘገይብኝ መሬት የጾም ያድራል። ይመጣል፣ ይደርሳል በሚል ተስፋ ብናርስም ከፍተኛ ስጋት በውስጣችን አኑረን ነው ወራሰን ገብቶም እንኳ ከእጃችን ላይደርስ ይችላል። ይህ በአርሶ አደሩ ዘንድ ለዘመናት ሲንጸባረቅ የቆየ ስጋት ነው። የዘራሁት በብዙ እንዲያፈራ፣ ድካሜም በውጤት እንዲታጀብ እገዛ ያስፈልገኛል ጥያቄው ነበር። ይህ ጥያቄ ዛሬ ላይ ምላሽ አግኝቷል። የአፈር ማዳበሪያን በሀገር ውስጥ ማምረትና መጠቀም የሚያስችል ግዙፍ ፋብሪካ ግንባታ መጀመሩ ነው ምላሹ። የፋብሪካው ግንባታ ሲጠናቀቅም የኢትዮጵያን አርሶ አደሮች የብዙ ዘመናት ጥያቄ የሚፈታ ይሆናል። ጅማ ያለው አፈርና ሀረርጌ ያለው አፈር፣ ባሌ ያለው አፈርና ጎጃም ያለው አፈር እኩል ማዳበሪያ ላይ ፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም የሚለውን እኛ አናውቀውም። እስካሁን ባለው ሁኔታ አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። በተለይም በብዙ የውጭ ምንዛሬ ከተለያዩ የዓለም ሀገራት የሚሸመተው የአፈር ማዳበሪያ በማጓጓዝ እና በማሸግ ሂደት ውስጥ ብዙ ተግዳራቶች ይገጥሙታል። በዚህም ምክንያት በጊዜ ከአርሶ አደሮች እጅ ያለመድረስና ከፍተኛ ምክንያት ሌላኛው ችግር ነው። ታዲያ መንግስት ይህን በመረዳት ያስጀመረው የአፈር ማዳበሪያ ፋብሪካ መሰል ችግሮችን ከመሰረቱ ለመፍታት ያለመም ጭምር ነው። መርከብን አቆመን ነው ፓክ የምናደርገው ለቀናት ለሳምንታት፣ በጣም ብዙ ኮስት አለው። ያ ብቻ ደግሞ ሳይሆን የሚፈሰው ፖርት አካባቢ የሚፈሰው ማዳበሪያ ለብዙ ወረዳዎች ሊሆን ይችላል። ብክነትም አለው። በዚህ ስራ ውስጥ አንዱ ምንሰራው ፓኬጂንግ ነው። እያንዳንዱ ማዳበሪያ የት እንደሚሄድ ታውቆ ፓኬጅ ይደረጋል። ባርኮድ ይኖረዋል። መሀል ላይ ያለ ኮንትሮባንድ ለመቀነስና በትክክለኛ ቦታ ለመጠቀም እንዲያስችል አድርገን ለመስራት የዚህ ፕሮጀክት አካል አድርገን ወስደናል። የእነዚህ ጥረቶች ድምር ውጤት ብቻ የአርሶ አደሩን እና ከፊል አርብቶ አደሩን ምርታማነት ማነት በእጥፍ ለማሳደግ ይረዳል የሚሉት ደግሞ የሕዝብ ተወካዮች ምክር ቤት አባላት ናቸው። የፋብሪካው በፍጥነትውን መሆን በየወቅቱ ከአፈር ማዳበሪያ ጋር ተያይዞ ደጋግመን ለምን ሰማቸው የመልካም አስተዳደር ጥያቄዎች ምላሽ የሚሰጥ ነው። የማዳበሪያ ፋብሪካ ብዙ ብሮች ብዙ ባጀት መንግስት መድቦ ሌላ ልማት ላይ የሚያውለውን ወደዛ አድርጎ ነበረ ምክንያቱም መዳበሪያ ከሌለ እኛ አሁን ስንዴ ኤክስፖርት የምናደርገው ባዶ አይቻልም። ሶ ይሄንን አቅዶ ኢኒሼቲቭን ወስዶ መንግስት ይሄንን የመዳበሪያ ፋብሪካ ማቆሙ ትልቅ የህዝብ ጥያቄ የመለሰ ነው ብዬ ነው ወስዶ በግባት እጥረት፣ በማዳበሪያ በምርጥ ዘር በኬሚካሎች እጥረት ደግሞ ግብርናችን በጣም መስጠት ከሚችለው ምርታማነት በታች እንደሚሰጥ ይታወቃልና በሀገር ውስጥ ማዳበሪያን በተለይ ማምረት ብቻ መቻሉ ወይም መጀመሩ መታሰቡ እንዲሁም ደግሞ ምርጥ ዘርን ማስፋፋቱ ለግብርናችን ትልቅ ትልቅ ለውጥ የሚያመጣ ነገር ነው ማለት ነው። አልፍ ሲልም በግብርናው ብሎም በሀገሪቱ ኢኮኖሚ ውስጥ ትልቅ እጥፋት የሚሆን ነው። በጣም ትልቅ በኢትዮጵያ ታሪክ እንደ ትልቅ ማይልስቶን የሚወሰድ ነው ማለት ነው። ግብርና አደገ የሚባለው የሚቀጥረው የሰው ቁጥር ሲያንስና ምርታማነቱ ሲጨምር ነው። እና አሁን ግብዓት ሲገኝ፣ ዘመናዊ ቴክኖሎጂ ሲመጣ ያንን ማሳካት ወደ ምንችልበት ደረጃ ስለምንሻገር እሱ ትልቅ ምርታ ነው ማለት ይቻላል። የማዳበሪያ ፋብሪካው በአጭር ጊዜውን መሆን ምርታማነትን በማሳደግ የምግብ ለዋላይነትን ለማረጋገጥ ያስችላል፣ ያሉት የምክር ቤት አባላቱ በታለመለት ጊዜ ይጠናቀቅ ዘንድ ያልተቋረጠ ድጋፍና ክትትል እናደርጋለን ሲሉ ነው ሀሳባቸውን ለፋና ቴሌቪዥን የሰጡት።